ሳጅታሪያስ ግለሰቦች በጀብደኝነት መንፈስ ለነፃነት ፍቅርና ለሕይወት ባላቸው ብሩህ አመለካከት ይታወቃሉ። ብዙውን ጊዜ የማወቅ ጉጉት፣ ክፍት አስተሳሰብ ያላቸው እና አዳዲስ ሀሳቦችንና ባህሎችን ማሰስ ያስደስታቸዋል። በዛሬው ቪዲዮአችን ለሳጅታሪያስ ኮከብ የሚስማሙ አምስት ጥሩ ሙያዎችን እንመለከታለን። የመጨረሻው በጣም ወሳኙ ነው። ቪዲዮአችንን ከመጀመራችን በፊት ላይክ በማድረግ እንጀምር። አንደኛ፣ የጉዞ ጸሐፊ ወይም ጦማሪ። ለዳስሳና ለጀብዱ ባላቸው ፍቅር ሳጂታሪየስ እንደ የጉዞ ጸሐፊ ወይም ብሎገሮች ማደግ ይችላሉ። ስለተለያዩ ባህሎችና መድረሻዎች ልምዶቻቸውን ግንዛቤዎቻቸውንና ምክሮችን ማጋራት ይችላሉ። ይህም ሌሎች በራሳቸው ጉዞ እንዲጀምሩ ማነሳሳት ይችላሉ። ሁለተኛ የውጭ ጀብዱ መመሪያ። ሳጂታሪየስ ብዙውን ጊዜ ለቤትና አካላዊ እንቅስቃሴዎች ፍቅር አላቸው። ለቤት ውጭ የጀብዱ መሪ መሆን ለእግር ጉዞ፣ በረንዳ ወይም በሮክ መውጣት፣ ሌሎች አስደሳች ጀብዶዎችን እንዲለማመዱ በመርዳት ለተፈጥሮ ያላቸውን ፍቅር እንዲያካፍሉ ያስችላቸዋል። ሶስተኛ መምህር ወይም አስተማሪ። ሳጂታሪየስ የተፈጥሮ ተማሪዎች ናቸው እና እውቀትን ለሌሎች ማካፈል ያስደስታቸዋል። የትምህርት ስራ እንደ አስተማሪ፣ ፕሮፌሰር ወይም አስተማሪ መደበኛ ባልሆኑ ሁኔታዎች ተማሪዎችን ለማነሳሳት እና የማወቅ ጉጉትና ሂሳባዊ አስተሳሰብን ለማበረታታት ያስችላቸዋል። አራተኛ የጉዞ አማካሪ ወይም ወኪል ለጉዞ ያላቸው ፍቅር ሳጂታሪሶችን በጉዞ አማካሪነት ወይም በጉዞ ወኪልነት ለሚሰማሩ ሙያዎች ተስማሚ ያደርጋቸዋል። በአዲሱ የጉዞ አዝማሚዎች ላይ እየተዘመኑ ከራሳቸው ልምድ በመነሳት ግንዛቤዎችን በመስጠት ደንበኞችን አስደሳች ጉዞዎችን እንዲያቅዱ መርዳት ይችላሉ። አምስተኛ ፈላስፋ ወይም የህይወት አሰልጣኝ፣ ሀሳቦችን ለመፈተሽና ጥልቅ የህይወት ትርጉሞችን ለመፈለግ ባላቸው ፍቅር ሳጂታሪየስ እንደ ፈላስፋዎች ወይም የህይወት አልሰልጣኞች የላቀ ችሎታ አላቸው። አዳዲስ አመለካከቶችን እንዲቀበሉና አርኪ ህይወት እንዲኖሩ በማበረታታት ሌሎችን በግል የእድገት ጉዞቻቸው መምራት ይችላሉ። እነዚህ ሙያዎች ከሳጂታሪየስ ጀብደኛ እና ክፍት አስተሳሰብ ተፈጥሮ ጋር ይጣጣማሉ። ይህም ፍላጎታቸውን በሚከታተሉበት ጊዜ ለህይወት ያላቸውን ጉጉት እንዲገልጹ ያስችላቸዋል። በዛሬ ቪዲዮአችን ለሳጂታሬስ ኮከብ የሚስማሙ አምስት ጥሩ ሙያዎችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ እንዲሁም ኤም ቪዲዮ በሳጂታሬስ ኮከብ ለተወለዱ ሰዎች ሼር ማድረግ እንዳይረሳ። በቀጣይ በካፕሪኮርን ቪዲዮ እንመለሳለን።